እስቲ የትኛው አሻሪ ነው እስቲ ገብቶ የሚለው የለም። ዝም ብለው ይሄ ሰባት ብለው አመጡ። ሰባቱንም ደግሞ አይቀበሉም። ዝም ብለው በስም ደረጃ አስቀመጧቸው እንጂ ሀቂቃቸውን አይቀበሉም። በነገራችን ላይ አይቀበ በነገራችን ላይ ራዱ ብል ሀቂቃ ይላሉ ራህመት ሲባል ራህመት መስሎ ነው። ራህመት እኮ አይደለ። ታዲያ ምንድን ነው? ራደቱልጀዛ ነው። ምንዳ ይሰጣል ነው። ሊመነዳ ይፈልጋል ማለት ነው። ነው የሚሉት እና ይሄ ሰባቱ ሲፋ ተብሎ በኪታባቸው ላይ በተለመደች በ

ቆይ አንተ ራስህ አለ ሆይ አልኩ። እኔ ራሱ ኮ ላልኖር ይችላል ብሎኛል። ፍልስፍና ላይ ከመግባቱ ብዛት ማለት ነው። እኔ ራሴ መኖሩን እርግጠኛ አይደለም፣ በምን አውቅ? በህልሜ ቢሆንስ ብሎኛል። መቼም አደረሰው እኔ ነው አይደለም መጀመሪያ ይገባሱ አለ ሙሌ ሙሌ የሚለው ሙስሊምና አልহামዱሊላ ሰላሙ አለይኩ ወራህመቱላሂ ወበረካቱ ወአለይኩም ሰላሙ ወራህመቱላሂ ወበረካቱ ሙሌ ሲሞል ተለማ አፉ በለኛ ችግር የለም። ሙስሊም ምንድነው? አቂዳ ምንድነው? እምነትህ ምንድነው? ሽክራ አሁን እንዴት መሰ እኔ ኢልሙ የለኝም በርግጥ ዲን ውስጥ ኢልም፣ አለማወቅ አያድንም። ግን ደግሞ ግራ ከመጋባ ባይ ዲፎልት በቃ አምናለሁ፣ አላህ በመኖሩ አምናለው፣ በስፔስ በታይም እንደማይገደብና እንደማይወሰፍ አምናለሁ። አላህ አለ ኻሊቅ ነው ብዬ አምና አለው ባይ ዲፎልት ልሙ የለኝም በቁርአን በሐዲስ ምናምኑን አለማወቅ አያደንም በርግ ግን እስተዋ ሚለውን ተፋ ብዬ ብደበድበው ወይ ጥያቄ ወይስ እንዴት ነው የሚታየው ነው ብለ ብታስረዳኝ፣ ወይ ሪሶርስ ከዚህም ከዛ ወይም ደግሞ በቃ አለወርተፋ ብዬ ብልና በቃ ከጭቅጭቁ እንዳው ከጭቅጭቁ ቲክቶክም ላይ ያለው ነገር የሚያስጠላ ነው። ከጭቅጭቁ በቃ ከፍ ያለ ነው ብዬ ዝም ብል እንዴት ነው የሚታየው? ሀክሙ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ባረከላሁ ፊኩም። ምንም ያወዛግብ ነገር የለም። ምንጊዜም ውዝግብ ሲነሳ ከውዝግቡ በፊት የነበረው ወደ መጀመሪያ አንድነት ወደ ነበረበት አቋም መመለስ ነው በማንኛውም ርዕሰ ጉዳይ ላይ። ስለዚህ እኔ አላቅም ገና አልተማርኩም እያልክ ነው። አላህ ሁላችንም ያሳወቀን። መማር አለብህ፣ ያራድ ማድረግ የለበትም። አንድ ሰው እየቻለ የመማሪያ መንገዶች በሰፉበት ጊዜ አለመማርን እንደንትን እንደ እንትን መግለጽ ተገቢ አይደለም። ምክንያቱም አንተ ዛሬ ተነስተ መማር ትችላለህ፣ ሐቅ ላይ መድረስ ትችላለህ። ባረከላሁ ፊክ። እኛ ጥረት እያደረግን ያለ ነው። ምን መሰለ እኛ መያዝ ያለብን እምነት ነብዩ ሰለላሁ ዐለይሂ ወሰለም ለሰሐባዎቹ ያስተማሯቸውን ነው መያዝ ያለብን

ራሱን የገለጸበት እሱ ያስተማረውን እሱ የነገረንን ነገር ተቀብለህ መሄድ ነው። ምንም ያወዛግብ ነገር የለውም። ጭቅጭቁም ምንም የሚያስፈልግ ነገር የለውም። አንተ ልትተራስ የሚገባው ሙሌስቲ ሚውትን ከፈታፉ በለኝና አንድ ጊዜ መርሐባ። ስለ አላህ ከአላህ በላይ የሚያውቃለ እንዴ የለም። ስለዚህ አላህ የነገረህን ብትቀበልና ነገ አላህ ስብሓን ወተዓላ ፊት ቁጭ ብቆመህ ለምንድን እንደዚህ አልክ ብትባል አንተ ራስህ ቁርአን ላይ እንዲህ ስላልከኝ ብትል ይሻላል ወይስ ደግሞ ሰዎች የፈለጉትን ተናግረው አይ፣ ሲሉ ሰምቼ ነው ይሄ ለኔ አልኩት፣ ብትል የቱ ነው የሚሻለው? አንተ ባልክበት አለ አላህ ያለውን ብሎ ዝም ማለት ነው የሚሻለውአይደል እኮ እኛም እያልን ያለ ነው። ይሄ ነው አሁን ይሄ ሁሉ ቤት ከፍተን ሰዓት ወስደን እየተናገርን ያለ ነው። ሰዎች ወይ ተመለሱ፣ አላህ ያለውን ተቀበሉ።